ቲና እና ዳኒ በድጋሚ በካሌብ ምክንያት ተዋረዱ። የአባባ እቅድና የአባባ አላማ ተሳክቶ ዛሬ ደግሞ ካሌብ ሴት መስላ መታ መኝታ ክፍልና የሚያወሩትን እያንዳንዱ ነገር አዳመጠ። በስተ መጨረሻ ወይኔ ካሌብ ብሎ ወደ ትሁት ዘንዳ ክችን ሂዶ ማንነቱንና ራሱን አጋለጠ። ቲናና ዳኒ ካሁን በኋላ ተበሉ። ይሄ ሁላ እቅድና ላማ የአባባ ስኬት እንደሆነ አይተናል ማለት ነው። ቲና ሁልጊዜ እንድታዋረደችና ሁልጊዜ እንድትበላች ናት። ዳኒ እንግዲህ የቤት አባዋራ መስሎ ራሱን መቆጣጠር አቅቶት ካሌብ ወደ ስራ ለብዙ ጊዜ ለሄር ነው። አደራ ዳኒ አንተ ስላለህ ነው አደራ የምልህ፣ ትሁትና ቲና እንዲጣሉ አልፈልግም። አባዬንም ጠብቁልኝ አደራ፣ አደራ ብሎ ሲሄድ እሺ ችግር የለውም አታስብ፣ ሁሉንም ነገር እኔ እቆጣጠራለሁ ብሎ ቃል ገብቶለት ነበረ። ካሌብ ዘወር ከማለቱ ቲናና ዳኒ ሙዚቃቸውን ከፍተው እየጨፈሩ ሳለ ትመጣለች የተባለችው የአባባ እህት ወይንም ራሱ ካሌብ ማንነቱን ቀይሮ ሲመጣ ምንም አልጠረጠሩም። የአባዬ እህት መጣች እያሉ ጭራሽ ስትንቃትና ሳታከብራት ስትቀር ትሁት እየተቆጣች ቆያ አንቺ ቢያንስ ለእንግዳ ክብር የለሽም እንዴ? ነግ ኮ ራስሽ እንደፈለግሽ ትሆኛለሽ። አረተይ ቲና በጣም ሚደብርና ብልግናችሁን በልክ አድርጉት እያለች መቆጣት ጀመረች። የመጣችው ካሌብ እንግዲህ ወደ ምኝታ ክፍል ገብታ ዳኒና ቲና የሚሰሩትንም አየች የሚያወሩትንም ካዳመጠ በኋላ ወይኔ ካሌብ ለካ እንደዚህ እየተበላሁ ነበር እንዴ ብሎ መብሰልሰል ጀመረ። በስተ መጨረሻ ትሁትን እንቅስ ያደርጋት ትሁትን በጣም ጮኸችና፣ አፏ ንፍና አድርጎ ካሌም መሆኑን በእይታ ስታየው በጣም ነው የደነገጠችው እኛም ደንግጠናል እውነት ለመናገር አባባ ማለት በጣም በጣም ሀይለኛና የፈለጉትንና ያሰቡትን ከማሳካት ወደኋላ የማይሉ ጀግና ናቸው እውነት ለመናገር ትሁት ደግሞ ካሌ ባደራ ብሎ ስለሄደ ራሷን መስዋዕትነት እያደረገችና እነሱን እየተከላከለች ቆይቴና ምን ሆነሻል ቢያንስ እኮ የአባዬ እህት ናት፣ ልታከብሪያት ይገባል። በዛ ላይ ደግሞ ለቤታችን እንግዳ ናት። አትናገርም አትጋገርም ብለሽ ይህንን ማድረግ አስፈላጊ ነው። ግን ምን አገባሽ ትሁት? መስመርሽን አትለፊ። የታዘሽውን ስራ ስሪ እንጂ። እኔ የዚህ ቤት ባለቤት ነኝ። አንቺን ማስወጣትንም ሆነ ማስገባትም እችላለሁ። ከገባሽ መንቅሬ እንዳልጥልሽ፣ አርፈሽ ስራሽን ስሪ። እንዴ የክፋትሽን ጥግማ አይቼዋለሁ አግተሽ ማሰቃየትሽን አይቻለሁ። ስለዚህ ግን አልገደልሽኝም፣ ምንም አታመጭም ብላ። ሁሌ ጀግንነቷ ትሁቴ እጅግ በጣም ደስ ይላል። ቲናን እየናቀቻት ሳይሆን እየነገረቻት ነው። ቲና ደግሞ እስኪ ባክሽ፣ ዛሬ እንኳን ይችን ሴትዮ ያዥልኝ፣ ጊዜም በሙሉ ከዳኒ ጋር ላሳልፍ። ምን አይነት ጉር ነው? ምኝታ ክፍሌ ማንም እንዳይመጣ ብላ ስትል የመጣችሁ ካሌ፣ ብንበላት እንግዲህ ያው ስሟ ባይቀየርም ሴት ሁና ነው የመጣየው። የሚገርመው ነገር ወደ ምኝታ ክፍል ገብታ ዳኒንና ቲናን ቆማ አይቶ አይቶ አይቶ አይቶ ከበቃ በኋላ በሩን እስከሚበቃው ድረስ ይዘጋ። ቲና ደግሞ ደነገጠችና ተንቅልፏ ተነስታ ዳኒ ዳኒ፣ አረ ተነስ ምንድን ተፈጥሮ ነው? ቲና አራ ልተኛበት ባክሽን አለ እንዴ። የሆነ ሰው መጥቶ ዝህ ፊታችን ቁሞ ነበር ማንም ሊመጣ አይችልም እስኪ ቸክል አድርግ ብላ ተነሳች ተነስታ በሩን ስትከፍተው የአባባህት የመጣችው ካሌብ እንግዲህ ሳሎን ላይ ቁጭ ብላ ነበረ ከዛ እጇን ይዛ እየገተተች ቋን እብድ ነሽ እንዴ ክችን ተቀመጪ እዛ ሳሎን ፊት ለፊት አትቀመጪ ብላ ትሁትን ማስጠንቀቂያ ሰጠቻት እችን ሴት አጥብቀሻ ሽልኝ እኛ ምኝታ ክፍል ገብተናል ምንድን ነው እዛ ሳሎን የምትቀመጡ? አንቺ ጋር አትቀመጥም እንዴ ብላ ስትላት፣ ትሁቴ ደግሞ ምግብ እያዘጋጀችላት ነበር። ታይ ቲና ቢያንስ እንኳ ያባየህት ናት። ምግቡ ታዲያ ስንኩሉ ነው እንዴ ምሰጫት? አለቻት። ቲና ምን አገባሽ? የወንድሟ ላብ እንጂ አንቺ እኳ አይደለም። አንቺስ ገና ባልሽ ያልሆነውን ውሽማሽን አምጥተሽ እየማገጥሽ አይደል እንዴ? እንኳን ያባየህት ቀርቶ ሌላም ሰው ቢበላ አንቺ እኳ አይመለከትሽም ብላ ልክ ልኳን ነገረቻት። ቲናም ደግሞ በቃ አሁንም ለእኔ መልስ እየሰጠሽልኝ ነው አይደል? ካሌብ ወጣ ማለቱን ሰምተሽ እኔ ላይ የምትጮሄው ነገርስ? እኔ ምንም አልጮኩም፣ ግን አንቺ እንድትከበሪ የሚያስከብር ነገር ስሪ አለቻት። ሰላም ሰላም ሰላም! ውድ የተከበራችሁ የደሴዋ አርግብ ቤተሰቦች እጅግ በጣም ተወዳጅና አጓጊ ና ልባን ጠልጣይ ሆነው የግፈኛው ሚስትና የቤት ሰራተኛዋ ትሁት የቀጣው ፓርት እንደቀጠለ ይገኛል። አባባ ባቀዱት እቅድ መሰረት እንግዲህ ካሌብ ስራውን ሰርቷል። ዛሬ አባባ እስከ ዛሬ ድረስ ለካሌብ እውነታውን ለማስረዳት ብዙ ነገር ደክሞ ነበር። ብዙ ነገር ለፍቷል። ካሌብ ግን ዙሮ ዙሮ ወደ ቲና ያለው ልብ በጣም የሚሰብር ነገር ነው። ቲናን ትሁት ጋር በመጣላታቸው ቲና ትሁቴን በማዋረዷ በጣም ተናዶ እንዴት እንደዚህ ልታደርጋት ትችላለች? አባዬ ምንም ቢሆን እኮ ልጄን በሆዷ ይዛለች። ይህን ያክል መከራና ስቃይ እንዲደርስባት አልፈልግም ብላ ብሎ ሲናገር ለራሱ አባባ በጣም ተናዶ፣ ካሌብ ይህንን የጅል ስራህን የምታቆም ከሆነ አቁም። እኔን አባትህን ስንት ነገር እንዲያሰቃየች ታውቃለህ? ስነግርህም አይገባህም በትራስ እያፈነች የቀረበልኝም ምግብ ፊቴ ላይ እየቀባች ቀዝቃዛ ውሀ እየደፋች ከውልቸር ላይ ስንቴ እንደጣለች ከሶፋ ላይ ስንቴ ዳኒ ጋር ሆነው እንደጣሉኝ፣ ትሁት ያየችውን በሙሉ ስትከላከልልኝ ነበር። እሷ ሳታይ ስትቀር ደግሞ በራሴ ተቋቁሜ ብዙ ፈተናዎችን አልፌያለሁ። አንተ ግን የእኔ አባትህ ህመም ሳይሰማህ ለዝች ለባለጌና ውሽማዋን ይዛ ለምትማግጥ ሴት ማዘን ትጀምራለህ አይደል? በጣም አዝናለሁ። ትሁትን ተናግረህ ከዚህ ከቤት የምታስወጣት ከሆነ አንተም ቲናም ነገ ዛሬ ሳትሉ ቤት ለቃችሁልኝ እንድትወጡ ፈልጋለሁ። እኔ ያለ ትሁት ምንም ቢሆን መቀመጥ አልፈልግም። ትሁት ሴቷ ልጄ ናት፣ ካሌብ። የምትረዳ ከሆነ ይሄ ነው። ይሄን ቃላት ደግሜ አልደግመውም። የራስህ ጉዳይ ብሎት ነበረ። ግን አንድ እውነት አልንገርህ የሆነ ነገር አቅጃለሁ። ይሄን ደግሞ አብራችሁ የምትሰሩት ከትሁት ጋር ብቻና ብቻ ነው። እኔን የምትሰማይ ከሆነ እውነትን አሁን የምታረጋግጥበት አንድ መንገድ ልስጥህ ብሎ አባባ ለካሌብ ተናግሮ ነበር። ካሌብም ደግሞ የአባባን ቃላት ተጠቅሞ ይኸው ዛሬ በጆሮና ባይኑ ቲና ምን አይነት ሴት እንደሆነች ያረጋገጠበት ጊዜ ነው። በመጨረሻ ዳኒና ቲና ተኝተው ከምኝታ ክፍላቸው ወጥተው ወደ ሳሎን ቁጭ አሉና ትሁት ምግብ አንጪ፣ እሺ። ይችም የአባባህት የተባለችው እንግዲህ ያው ካሌብ ማለት ነው። ወደ ሳሎን ሂዶ ቁጭ ብሎ እነሱን መመልከት ጀመረ። የሚያወሩት ነገር በጣም ይገርማል። ቲና አሁን የመጨረሻ እቅዳችን ምንድን ነው? አንድ ነገር ግን ስሚ ከትሁት ጋር እየተጨቃጨቅሽና እየተጣላሽ ጊዜሽን አታባክኒ። ትሁት ምንም ነገር አላደረገችሽም፣ ምንም። እሷ እንደውም እኛ እንኳን ይሄን መጥፎ ነገርና ክፋት እያደረግን ምግብ እየሰራች እያቀረበች እነሱ የሚበሉትን እየሰጠችን ነው። አንቺ እኮ እዚህ ቤት ውሃ እንኳን በብርጭቆ ሰተሽኝ አታቂም ብሎ አላት። ነው ዳኒ ሁላችሁም ለእሷ የምታግዙትና ሁላችሁም እሷ የምታምኑት ነገር ይገርመኛል አለች እስከማውቀው ድረስ ትሁት ምንም አላደረገችም ግን አንቺ ጥቅም የማይሰጥሽ ሰውዬ ጋር ጊዜሽን እያባክንሽ ነው ጥቅማችን ያለው ከሰውየው ጋር ነው ከሰውየው ጋር የምንፈልገውን ነገር ቶሎ ካሌብ ሳይመጣ ጨርሰን ውጤታማ መሆን አለብን ብሎ አላት እሺ የኔ ፍቅር አሁን ምን እናድርግ አሁን ይሄው ጧት ማታ አባዬም ቤቱን ፈርም ቤቱን ፈርም እያልኩ ስላስቸገርኩት ይሄው ስራ ቦታ ውሎ ማደር ጀምሯል። ይመጣል። አሁን እህቱም ስለመጣች ይችም ስላለች ይመጣል። የዛን የሆነ መፍትሄ ፈልገን አንድ ነገር ላይ መድረስ አለብን አላት። እሺ ችግር የለውም ግን ይቺ የማትሰማና የማታዳምጥ መስላ ለሆነ እቅድ እንደመጣች ያስታውቃል። ጥንቃቄ ማድረግ አለብን። ዳኒ አንተ ደግሞ የማያጠራጥረው ነገር ያጠራጥረሃል። ይች አሁን ምን ልትል ትችላለች? የመጣችው ከወንድሟ ጋር ጊዜ ልታሳልፍ ነው ጊዜዋን ካሳለፈች በኋላ ደግሞ ትሄዳለች። ብትቀመጥ ምንም ምታመጣው ነገር የለም። እኛ የምናደርገውን ነገር አባዬ ደግሞ ማስታወስ አይችልም። ብዙ እድል አለን አለችው። እሺ እንሞክራለን። ሁሌ ሞክራለሁ። ታያለሽ፣ አንዱም ነገር ሲሳካልሽ፣ አይችም አላቅም አላት። የአሁኑ ግን ይስተካከላል። ዳኒ ብቻ አንድ ጠማማ ትሆንብኝ አለችው። እኔ እና ታዲያ እንዴት አድርገን ነው የምናሳካው? ብሎ ጠየቃት። አሁን ያሰብኩት ሀሳብ አባዬ ወደ ቤት ሲመጣ እንደ ምንም ብዬ ቤቱን አስፈርማለሁ። እምቢታ ላይ ደግሞ ቀስ ብዬ እንዲፈረም አደርጋለሁ። ካሌብ እንደ በፊቱ ቶሎ አይመጣም፣ ብዙ ጊዜ ነው እዛ የሚቆየው። ስለዚህ ይህንን አጋጣሚ መጠቀም አለብን ብላ አለችው። እንዴት ቲና ቆይ አሁን ቤቱን አልፈርምልሽም ቢል ሌላ ምን ታደርጊያለሽ? እንዴ ዳኒ ምን ሆነሃል? ጥሩ ነገር ተመኝ እንጂ እኔ ቲና ነኝ። እና ቲና አይሆንሽ። እንደውሳ እምቢ ካለ ምን ታደርጊያለሽ? ብሎ ሲላት በቃ የሆነ መፍትሄ እንፈልጋለን አለች። ከእኔ ጋር አንድ መፍትሄ አለ። ቤቱን የማይፈርምልሽ ከሆነ ጠቀም ያለ ብር እንዲሰጥሽ ጠይቀው። እኔ ቢ ብር ምን ያደርግልኛ? ዳኒ የምፈልገው እኮ ብር ነው ቤት ነው አለችው። እኮ ብሩም ቢሆን አይከፋም። ስለዚህ እንትን ማለት አለብሽ አላት። እሺ ግን እንደው የምሬ ነው ምልህ ሁሉም ነገር ከተሰካካልኝና ሁሉም ነገር መስመር ከያዘ በኋላ አባትና ልጅን ጭጭ አርጌ ነው ማጨልላቸው ብላ ስትል፣ ካሌብ ያው የአባባህት ናት ተብሎ ቁጭ ብላ ፊት ለፊት እያዳመጠች ነበርና ደንግጣ እየበረረች ወደ ክችን ቦታ ሄደች። እንዴ፣ እኛ ስለ አባባና ስለ ካሌብ ስናወራ ምን አስደነገጣት? ምንም ቢሆን እኮ ትሰማለች፣ የእሱ እህት አይደለች እንዴ? መጥፎ ነገር አባቷን ስናስብ እንዴት ነው ማደነግጠው? እሲ ወደ ክችን ሊሄድ ብላለች ና ቲና ወደ ክችን ሄደች። ካሌብ እዛ ገብቶ ትሁት ምግብ እየሰራች ነበርና ይደናበራል፣ ብድግ ቁጭ ይላል። ቆይ ምን ሆና ነው? መድኃኒቱ ነው እብደቱ ነው እያለች፣ ትሁትን በጣም ግራ ተጋብቷት ልብ ብላ ማየት ጀመረች። ቴና በሩን ከፍታ ስመጣ ትሁት፣ ይችን ልጅ አያዥልኝ አላልኩሽም እንዴ ምኝታ ቤት ስንገባ ምኝታ ቤት ሳሎን ስንመጣ ሳሎን፣ በቃ አንቺ ጋር ትቀመጥ የሚሉሽን ስሜ ብላ ስትላት፣ ቴና እሽ፣ ቴና ችግር የለውም። ትሁት እሻልሽኝ ማለት ነው እና የሰው ልጅ እኮ ሁል ጊዜ እምቢ ሲል ሁል ጊዜ ነገር እናቸክችክ እኮ ያስጠለዋል፣ በቃ ሄጂ አለቻት። ብልግናችሁን ግን በልክ ብታረጉት ጥሩ ነው። ያንቺስ የከፋና የባሰ ነው። ግን እንደ ሁሉም ነገር እውነት የታወቀ ጊዜ ያንቺ መጨረሻ ምን ይሆን እያለች ትሁት መለፍለፍ ጀመረች። ቲና በሩን ዘግታው ተወጣኝ በኋላ ከዋሌ ቤት ተሸፋፈነውን ሻርብ ግልጥልጥ አደረገና ወይኔ ካሌብ ብሎ ሲጮህ ትሁቴ ያየችውን ነገር ማመን አቅቷታል። ካሌብም ደግሞ ሩጦ ሂዶ የትሁትን አፍ እፍን ነው ያደረጋት። ይሄ ምንድን ነው? ማንም ሳያውቅበትና ማንም እንትን ሳይለው ቲናና ዳኒ እያደረጉ ያሉትን ነገር እውነታውን ለመድረስ የታሰበ ቅር ነው የአባባን ችሎታ አለማድነቅ አይቻልም። እውነት ለመናገር እጅግ በጥበብ የተሞላ የአባትነትንም ጥግ አይተን ነበር። እሷም ደግሞ አባዬ ቃሉን ይሞላል አባዬ ቃሉን አይበላም፣ ቤቱን ይፈርምልኛል እያለች ከዳኒ ጋር ስትማግጥ የነበረውን በስተ መጨረሻ ሀብት ንብረቱ ሁሉ በእጇ ካደረገች አባትና ልጅን እንደምትገላቸው ሁሉ ሲሰማ ራሱን መቆጣጠር አቅቶታል ማለት ነው። የቲና ውርደት ማለቂያ የለውም። ካሌብን ቢሆን እንደዛው። በመጨረሻ እንግዲህ አባባ ካሌብን እየተቆጣ እውነታውን እንዲረዳ ለማስረዳት ሲደርቅ ነበር። ዛሬ ግን በራሱ መንገድ ሲያይ እጅግ በጣም ደስ ይላል። በቀጣይ ፓርት እስከምንገናኝ፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።